አፍሪካ ውስጥ ከቅርብ ጊዜ ወዲህ በአዳዲስ ክስተት መነጋገሪያ መሆናቸው የቀጠሉት የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራውሬ በቅርቡ ደግሞ ሌላ አስገራሚ ገጠመኝ አሰምተዋል። ፕሬዚዳንቱ በጠባቂና አጃቢዎቻቸው ተከበው ለአንድ ትልቅ ሀገራዊ ስብሰባ በመኪና ሲጓዙ ሳለ ግራና ቀኙ በዛፎች በታጠረ የአስፋልት መንገድ መካከል ላይ ድንገት መታ የቆመች ህጻን ሴት ልጅ ጉዟቸውን እንዲገታት አድርጋለችም። በሁኔታው ግራ የተጋቡት ጠባቂዎች ምክንያቷን ሲጠይቋት እሷም ፕሬዝዳንቱን ማናገር እንደምትፈልግ ገልጻ ስታገኘው የተናገረችው ቃልና ተግባር መሪውን ከከባድ ጉድ ያወጣቸው ሲሆን ቀጥሎም የህፃኗ ድርጊት የመላውን ህዝብ ልብ ነካና በእንባ ያራጨ ሆኖ ለድሃዋና ጎስቋሏ ህፃንም ታላቅ እድልን ይዞ የመጣ ሆኖ አልፈዋል። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬው ቪዲዮ አለፍኩም። በቡርኪና ፋሶ ምድር ላይ በቀስታ እየወጣች ያለችው ፀሐይ ብሩህ የሆነውን ማለዳ ደስ ከሚል የወፎች ዝማሬ ጋር እያበሰረች ሲሆን በዛፎች በተከበበው መንገድ ላይ የፕሬዚዳንት ኢብራሂም ትራውሪን ጠንካራና አንጸባራቂ መኪናን ጨምሮ ጥቁር ተሽከርካሪዎች በረጅሙ ተሰልፈው በፍጥነት እየተጓዙ ነው። ከተለመደው ወታደራዊ መለየው አለባበሱ ጋር የተሰየመው ወጣቱ ፕሬዝዳንት አንዳንድ ጠቃሚ ፋይሎችን እያነበበ ቆየና ቀና ብሎ ረዳቱን እየተመለከተ በሁለት ሰዓቱ ውስጥ ዋና ከተማ መድረስ አለብን። ይህ ስብሰባ ለወደፊት የሀገራችን ጉዳይ እጅግ ወሳኝ በመሆኑ ማርፈድ የለብንም፣ አለው። እሺ፣ ትእዛዙን ተቀብለናል ክቡርነቱ፣ ረዳቱ መለሰ። መልእክቱ የደረሰው ሹፌሩ መኪናውን ፈጠን አድርጎ ማሽከርከር ሲጀምር፣ መንገዱ ነጻ ስለነበረ ሁሉም ነገር በጥሩ ሁኔታ እየሄደው ቆይቶ የተወሰነ ርቀት ከተጓዘ በኋላ ከፊት ለፊት ሲሄዱ የነበሩ ጠባቂዎች መንገዱን ቀድሞ ሲቃኙ፣ ድንገት አንዲት ትንሽ ልጅ መንገድ ዳር ካለው ቁጥቋጦ ወጥታ በድፍረት መሃል ላይ ቆመችም ለይቷ ጋር ቀድሞ የደረሰው መኪና ጎማውን ከአስፋልቱ ጋር እያጮኸ ጥቂት ሜትሮች ርቀት ላይ ቆመና ጠባቂዎቹ ዘለው በመውጣት ህፃናው ጋር ደርሰው ግራ በመጋባት አፍጥተው ሲመለከተዋት አምስት ዓመት ገደማ የምትመስለው ልጅ ያረጀ ቀሚስ አድርጋ እግሯና ጸጉሯ ላይ አቧራ ተሸክማ አይኖቿን ያቅለሰለሰ የተመለከተቻቸው። አንደኛው ጠባቂ አንቺ፣ ከመንገዱ ውጪ! ይህ የፕሬዝዳንቱ ተሽከርካሪ ነው፣ ራስሽን አትፈልጊውም ሲላም ትንሿ ልጅ ግን እዚያው እንደቆመች በተረጋጋ አነጋገር ፕሬዝዳንቱን ማግኘት አለብኝ፣ በጣም አስቸኳይ ነው ስትላቸው ጠባቂዎቹ እርስ በርሳቸው ተያዩና ዳግም እየተወዛገቡ አንቺ ትንሽ ልጅ በፍጥነት መሄድ አለብን ተንቀሳቀሽ ያውን ሲሏት ባለ መስማማት አንገቷን ነቀነቀችና እባክህን ፕሬዝዳንቱን ፈልገዋለሁ በማለት በአቋሟ መጽናቷን አመለከተቻቸው። ቀጥሎ ፕሬዝዳንቱ ተበሳጭቶ ከመኪናው ወጣና ወደ ልጅቷ ሲያመራ የቅርብ ጠባቂዎቹ ተከትለውት እንደደረሰም ምን እየተደረገ እንዳለ ሲጠይቅ ህፃኗ ልጅ ቀጥታ ወደ እሱ በእጇ እየጠቆመች አንተነ ፕሬዝዳንቱ አይደል? አንተን ነበር የሚፈልገው በዚህ ጉዞ መቀጠል የለብህም፣ ለሁለት ሰዓት መቆየት አለብክ በማለት በቁፍጣና አነጋገር ተናገረችም። ሁሉም በሳቅ እያስካኩ ፕሬዝዳንቱን ለሁለት ሰዓት እንዲቆይ ትፈልግ ያለች በማለት ሲሳለቁባት፣ አስገራሚዋ ህፃን ግን እሳት ትስቅም፣ እሳት ትኮሳተርም፣ ጠንቀቅ ብላ እንደቆመች፣ እባክ ሁለት ሰዓት ጠብቅ፣ ጉዞን አሁን አታድርገው በማለት ደጋግማ ተናገረችም። ፕሬዝዳንት ኢብራሂም ትራዋሬ ትንሽ ፊታቸውን አጨፋገጉና እኔ ልጆችን አከብራለሁ፣ ነገር ግን አሁን የምትየው ነገር እየገባኝ አይደለም። ለዚህ ጉዞ አመታትን ጠብቅ ያለው ይህ ጉዞ ለመዝናናት ሳይሆን ለሀገራችን መሻሻል ትልቅ ስኬትን የሚያመጣ ጉዳይ ለማሳካት ስለሆነ ማቆም አልችልም በማለት መለሰላትም። ልጅቷ ግን ከሀሳቧም ሆነ ከመንገዱ ምንም ሳትነቃነቅ ቀና ብላ እኔ እየተጫወትኩ አይደለም፣ በዚህ መንገድ ላይ ችግር አለ፣ ባትሄድ ይሻላል ፕሬዚዳንት በማለት በመንገዱ ላይ የሚያገጥመውን እክል በትንቢት ነገረችው። ፕሬዚዳንቱ ግን ዝም ብሏት ወደ መኪናው ሲመለስ ልጅቷ እንደገና በህልሜ አንድ ትልቅ የእሳት አደጋ መኪና ሲራወጥ ሰዎች ሲጮሁና ሲያለቅሱ አንተ መሀል ላይ ሆነህ አይቻለሁ። አሁን በዚህ መንገድ ከሄድክ በሰላም አትመለስም፣ እባክ የምለውን ስማይ በማለት አስረግጣ ነገረችውም። በዚህ ሰዓት ጠባቂዎቹ ትግሥታቸው ተሟጦ ከመንገዱ ዘወር ሊያደርጓት ሲንቀሳቀሱ፣ ፕሬዝዳንቱ ግን የሆነ ነገር አስቆመውና ወደ ኋላው ዞሮ ልጅቷን በጥሞና ተመለከታትም። ትንንሽ እጆቿ እየተንቀጠቀጡና አይኖቿን ባቀረው አሁንም ባለችበት እንደ ቆመች ሲሆን፣ ፕሬዝዳንቱ ወደ እሷ ተመለሰና አጠገቧ በርከክ ብሎ ቆያንቺ ማነሽ በማለት ጠይቃት። ስሜ ሆፕ ይባላል አባት እናትም የለኝም ማንንም ስለማላውቅ ጎዳና ላይ ነው የምኖረው። እዚያ ከዛፉ ስር ተኝቼ ሳለ በህልሜ አንተን አይቼ ስለነበር ነው ላስቆሙ የፈለግኩት በማለት በሽክሽክታ ነገረችው። ፕሬዝዳንቱ አይኖቹን ብዙዝ አድርጎ የምትለውን በተመስጦ ሲያስብ ለአፍታ ቆየና ይህች ህጻን አትዋሽም በማለት ተነስቶ ወደ ጠባቂዎች ፍቱን አዝሮ ከሁለት ሰዓት በኋላ የሚደርሱበት የወሳኝ ጉዳይ ጉዞ መሰረዙን ሲነግራቸው ሁሉም በድንጋጤ ዝም አሉ። ይህንን የፕሬዚዳንቱ ውሳኔ ተከትሎ ሁሉም ተሽከርካሪዎች እንደ ተኮለኮሉ እዚያው በዛፎች ተከበው መንገድ ዳር ከአምስት አመቷ ሴት ልጅ ጋር ቆሙ የማለዳዋ ፀሐይ አሁን ጥቁር ተሽከርካሪዎች ላይ ግለታዋን እያሳረፈች በመሆኑ ኢብራሂም መኪና ውስጥ ተቀምጦ አይኖቹ ልጅቷ ላይ ተክሎ ሁኔታውን ያብስለስል ጀመረ ከ30 ደቂቃ በኋላ ከዋና ጠባቂዎቹ በአንዱ ላይ ከቀጠሯቸው የዓለም አቀፍ የቢዝነስ ቡድን አባላት የስልክ ጥሪ ይገባለትና ሰውየው በጭንቀት መነጋገር ሲጀምር ፕሬዚዳንቱ ስልኩን ተቀበለውና የሚሉትን ሲጠይቅ፣ ክቡርነቱ አሁን እየመጡ ነው። መዘግየት አይኖርበትም። በሚቀጥሉ ዘጠና ደቂቃዎች ላይ መድረስ የማይችሉ ከሆነ በንግድ ስምምነቱ ላይ ፍላጎት እንደሌላቸው አድርገን ለመውሰድ እንገደዳለን። እናም ይህንን የብዙ ቢሊዮን ዶላር ውል ወደ ሌላ የአፍሪካ ሀገር እናዘዋውረዋለን በማለት በአጽንኦት ተናገሩ። ፕሬዝዳንቱም ነገሩን ዳግም ማጤን ስለፈለገ በሰዓቱ ለመድረስ እንደሚሞክር ተናግሮ ስልኩት ዘጋ። ከቆይታዎች በኋላ ሌላ ጥሪ ደረሳቸውና ሰላሳ ደቂቃ ብቻ ነው የቀራቸው፣ ስምምነቱ አልቋል ካለ በኋላ ጥሪ ተቋረጠ። የፕሬዝዳንቱ አማካሪዎች ጉዳዩ ሳይፈጸም ለመጠናቀቁ ግራ ተጋብተውና እየተናደዱ ከነሱ ውስጥ አንዱ ወደ መሪው ጠጋ ብሎ ክቡርነቱ፣ ምንድነው ነገሩ? ያቺ ልጅ በጠላቶች እንድትዘገይ ለማድረግ የተላከች ብትሆንስ? ጥቃትም ሊሰነዘር ይችላል። ሌላ መጥፎ ነገር ከመፈጠሩ በፊት ከዚህ ቦታ እንሄድ። አንተ ፕሬዚዳንት ነህ። በጎዳና ልጅ ቁጥጥር ስር መሆን የለብህም በማለት ጠንቅር ባለ ንግግር ተናገረው። ፕሬዝዳንቱ እንደገና ፈጥኖ ከመኪናው ወርዶ ወደ ትንሿ ላይ ሲሄድ እሷ መንገድ ዳር በድንጋይ ላይ ተቀምጣለችም። ጥጋ ብሎ ከዚህ በላይ መጠበቅ አንችልም መሄድ ይኖርብናል ሲላት፣ እባክህን ጠብቅ በማለት በተረጋጋ ድምጽ መለሰችለትም። ካፒቴን ትራዋሬ አይ እንግዲህ አንቺ እኔን ለማስቆም መብት የለሽም። ገና ህፃን ነሽ፣ ፕሬዝዳንቱን ለማዘዝ አትችም። እስካሁን አንቺን ስለሰማውኝ ራሴን ወቅሳለሁ። በመጀመሪያ ደረጃ እኔ ሃያልና ጥበብን ማክሰው ነኝ። እንዴት በህልም ተስፋዬን ጥዬ ቆንኩኝ? ይህ ቂልነት ነው፣ በማለት ሲናገር ሁሉም በጽጥታ ምልልሳቸውን ያዳምጡ ነበር። ልጅቷ ግን አይኑ አይኑን እያየች በረጅሙ ተነፈሰችና ሁሉንም ሰው ያስገረመና ውሳኔያቸውን የሚያስቀይር ነገር ተናገረችም። አዎ አንተ አንበሳ ነህ፣ ጠንካራና የሚፈራም ኃይልም አለክ። ነገር ግን አንዳንዴ አደጋ እንደነጎድጓድ እየጮኸ አይመጣም ዝም ብሎና በጸጥታ መሮጥ እንደማይችል ሰንጋ ሆኖ ይመጣና ልክ መስመሩ ላይ ሲደርስ ወጥመዱን ጥሎ ማጥቃት ይጀምራል፣ ስትለው በንግግሯ ጥንካሬ የፕሬዝዳንቱ ልብ ምት እየጨመረ የመጣ ሲሆን፣ እሷ ግን ንግግሯን ቀጥላ ትንሽ ማስጠንቀቂያ ለመስማት ፈቃደኛ ያልሆነ ትልቅ ሰው ከጉዳቱ በኋላ የሚያደርገው ነገር ሁሉ በመቃብር ውስጥ እንዳለ ማልቀስ ከባድ ይሆናል በማለት ንግግሯን ስትደመድም ከጠባቂዎቹ አንዱ በረጅሙ ተነፈሰና ይቺ ልጅ ተራ ልጅ አይደለችም፣ ሲል ተናገረም ይቺ አስገራሚ ልጅ በዚህ ሳታ በቃ እግሯን ቁልቁል እየተመለከተች እኔ ያለ ጫማና ያለ ምግብ በዚህ ፀሐይ ላይ ቆሜያለሁ። ይህንን ማስጠንቀቂያ ሰጥቻችኋለሁ፣ ሌላ ምንም የለኝም ብላ ንግግሯን ስትቋጭ፣ ፕሬዝዳንቱ የሚሰማውን ባለማመን እየተደነቀ ቀስ ብሎ ወደ ኋላው ተመለሰና ወደ ጠባቂዎች በመዞር እዚሁ ቆመ እንጠብቃለን ሲል ትእዛዝ አስተላለፈ። የልጅቷ ንግግር ከጥይት የበለጠ ጠንካራ የሆነበት ፕሬዚዳንቱ ወደ መኪናው ውስጥ ገብቶ በእርጋታ በመቀመጥ በመስኮቱ አሻግሮ እንቁቁልሽ የሆነችበትን ሕፃን ሲመለከታት አሁንም ድንጋዩ ላይ ተቀምጣ ወደ ሰማይ እያየች ነበር። ወደ መቀመጫውም ደገፍ ብሎ ዓይኑን ጨፍኖ የመጨረሻው ንግግሯ በጭንቅላቱ ውስጥ አስተጋባ ትንሽ ማስጠንቀቂያ ለመስማት መስማት ፍቃደኛ ያልሆነ ትልቅ ሰው መቃብሩ ውስጥ እንዳለ ጩኸት ይሆናል የሚለውን። ሁለት ሰዓታት አለፉ። አሁንም የፕሬዝዳንቱ ኮንቮይ መንገድ ዳር በረጃጅም ዛፎች ጥላ ስር እንደቆመ፣ ዙሪያውን ጠባቂዎቹ በተጠንቀቅ እየጠበቁ ሁሉም ሰው ስለ መቋጫው እያሰበ ተጨንቆ ነበረም። ማንም እይሳቅ አልነበረም። የሁሉም አይኖች አንዳች ነገር እንደሚጠብቅ ሰው ሲንከራተቱ፣ ወዲህ ደግሞ ሆፕ የምትባል ትንሽ ጉደኛ ልጅ ያማትራሉ። ቀጥሎ ግን ሁሉንም ከሀሳባቸው ያነቀ የስልክ ጥሪ ያቃጨለና እዚያው ላይ ሲያፈጡ ረዳቱ ስልኩን ሲያነሳው ከብሔራዊ ድንገተኛ አደጋ መከላከያ ቡድን ነው በማለት ተናጋሪ ወሬውን ሲጀምር ፕሬዝዳንቱ ጣልቃ ገብተው በፍጥነት መረጃውን እንዲሰጥ ተናገሩትም። ከዚያም በድንጋጤና በሀዘን በተሞላ ድምፅ ክቡርነቱ ከአርባ ደቂቃ ቀደም ብሎ ከባድ አደጋ አጋጥሟል በማለት ሲናገር፣ ሁሉም ሰዎች በድንጋጤ ተሸብረው ዝም አሉ። ሰውየው ግን ንግግሩን ቀጥሎ ጌታዬ፣ ቤንዚን የተሸከሙ ታንኮች ድንገት አውራ ጎዳናው ላይ ደርሰው ጥቃት ሲሰነዝሩ የተነሳው እሳት ወዲያውኑ ከኋላውና ከፊት በመያያዙ ከሰላሳ በላይ በሚሆኑ ተሽከርካሪዎች ላይ ጉዳት ደርሷል። አውቶቡሶች፣ የተለያዩ መኪኖችና ብስክሌቶች በእሳት አደጋው ጋይተዋል። ይህ የሆነው ደግሞ ከአንድ ሰዓት በፊት ልክ እርሶ ሊያልፉ በሚችሉበት ጊዜ ገደማ ላይ ነው በማለት መረጃውን ሲሰጥ ሁሉም ሰው በድንጋቴ ቀዝቀዝ ብሎ ቀረም። የድንገተኛ ቡድን አባሉ አሁኑም ቀጠለና ጌታዬ፣ አንድም ሰው እንኳን አልተረፈም። ሁሉም ተሳፋሪዎች፣ ሹፌሮችና መንገዶች በሙሉ ሞተዋል። በጣም ያሳዝናል በማለት ቃላቱ የተቆራረጠ ንግግሩን ሲያሳርግ በጠባቂዎቹ ዓይን ላይ እንባ ፈሰሰ። ረዳቱ ከአቅሙ በላይ ሆኖበት ስልኩን ጥሎ መሬት ላይ ተቀመጠ። ፕሬዝዳንቱ ኢብራሂም ትራውሬ ቀስ ብሎ ከተሽከርካሪ ወረደና እግሮቹን እየጎተተና ፊቱ ገርጥቶ፣ አሁንም በዛው ድንጋይ ላይ ዝም ብላ ተቀምጣ ወዳለችው ተአምረኛ ህፃን ሆፕ ሲያመራ እሷ ግን ምን እንደተፈጠረ አታውቅም ነበረም። ጠባቂዎቹም ከፕሬዝዳንቱ ኋላ በፀጥታ እየተከተሉ ሲሆን እሱም ልጅቷ አጠገብ ሲደርስ የአንድ ሀገር ፕሬዚዳንት የሆነ ሰው በባዶ እግሯ ካለችው ህፃን ፊት ለፊት ተንበርክኮ አይን አይኗን እያያት በሹክሹክታ ህይወታችን አዳንሹም ሲላት፣ እኔ ሳልሆን ያየሁት ህልም ነበር በማለት መለሰችለትም። አንገቱን እየነቀነቀ በእርግጥ ልክነሽ ነገር ግን ህልምሽን ችላ ልትዪው ነበር። አንቺ ግን ወደ መንገዱ መጥተሽ በሚንቀሳቀሱ መኪናዎች ፊት ቆመሽ ማድረግ ያለብን ነገርሽን በማለት ሲመልስላት እኔ ያንን ያየሁትን ህልም ሳልናገር ብቀር ምን ሊፈጠር እንደሚችል ሳስበው ፈራው በማለት ስትመለስ፣ ፕሬዚዳንቱ አንገዳቸውን ሲደፉ ጠባቂዎቹ አሁንም ከአይናቸውን እየፈሰሰ ሲሆን፣ አንደኛው ይቺ ላይ ተራ አይደለችም ብዬ ነበር በማለት ተናገረም። ይህ መለኮታዊ ነው አለና ፕሬዚዳንት ትራዋሬ የትንሿን ልጅ እጅ ይዞ ሲቆም አይኑ በእንባ ተሞልቶ ነበረም። ቀጥሎም እንዲህ አለም። ተስፋ አለኝ። ከዚህ ቀን ጀምሮ ስምሽ ሆፕ ወይም ተስፋ ብቻ አይሆንም መሪዎቿን ያዳነች ተስፋ ይሆናል። አንቺ የቡርኪና ፋሶ ተስፋ ነሽ በማለት በኩራት አመኳሻትም። ታላቁ ፕሬዝዳንት በኩራት የተመለከታት። ቀጥሎም አንዳንድ ነገሮች ከተስተካከሉ በኋላ ተሽከርካሪዎቹ እንደገና ተመልሰው በቀስታና በጥንቃቄ ወደ ዋና ከተማው የሚወስደውን መንገድ ይዘው መንቀሳቀስ ሲጀምሩ ረዳቱ በመስኮቱ በኩል ትንሽዋ ላይ ትኩር ብሎ እየተመለከታት ይህቺ ትንሽ ልጅ ባትኖር ኖሩ ዛሬ ሁላችንም አልቆልን ነበር ሲል ሁሉም ያንን እያሰቡ ነበር። ህፃኗ ሆፕ ከፕሬዝዳንት ኢብራሂም ጎን ተቀምጣ ኋለኛ ወንበር ላይ ለስላሳ ትራስ ደግፋና ትናንሽ እጆቿን ጭናዋሏ ያኑሯ በመስኮት ውጭውን እየተመለከተች በጸጥታ ታላቁን ጉዞ እያስኪደችው ነው። በመጨረሻም ከመዳረሻቸው በሰላም ገብቶ ሲያበቁ ሰፋፊዎቹ በሮች የተከፈቱና ቤተ መንግስት ውስጥ ያሉ ሰራተኞች ፕሬዝዳንቱን ለመቀበል ፈጥኖ በወጡ ጊዜ መሪያቸው የትንሿን ጎስቋላ ልጅ እጅ ይዘው ሲመለከቱ ግራ በመጋባትና መደንገጥ ጀመሩም። ፕሬዝዳንቱ ፈጠን ብለው የአደጋ ጊዜ ሰራተኞች ከፍተኛ ባለስልጣኖቻቸው፣ የሚዲያ ቡድን አባላትና ጠባቂዎቻቸውን ጨምሮ ሁሉም በታላቁ አዳራሽ ተሰብስበው ለህፃኗ አቀባበል እንዲያደርጉ ጥሪ ያቀረቡና ሁሉም በችኮላ አዳራሽ ውስጥ ተሰየሙ። ህጻኗ ሆፕ ያንኑ የተቀደደ ቀሚሷን ለብሳ ከፕሬዝዳንቱ ጎን ቆማ ሳለ ፊቷ ላይ የድካም ስሜት የሚታይባትና እግሯም አቧራ ይጠጣ ስለነበር በትዕይንቱ ጉራ የተጋባ ተሰብሳቢ ጸጥ ረጭ ብሎ የሚባለውን ለመስማት አሰፈሰፈም። ቀጥሎም ፕሬዝዳንቱ ወደ መድረክ ሄዱና ሁሉም ሰው የሆነውን እንዲያውቅ ፈልጌ ነው የምለው ፖለቲካ አይደለም። የመንግስት ትራም አይደለም። ለካሜራ ፍጆታ አይደለም። ዛሬ የህይወትና የሞት ቀን ነበር። ወደ አንድ በጣም አስፈላጊ ስብሰባ እየሄድኩኝ ነበር። ለሀገራችን በቢሊዮን የሚቆጠር ገንዘብ ሊያመጣ የሚችል ትልቅ ጉዳይ በመሆኑ ብዙ ጊዜ ስጠብቀው ቆይቻለሁ። ሁሉም ነገር ደና ሆኖ ተሽከርካሪዎቹ በተረጋጋ ሁኔታ እየተንቀሳቀሱ ሳለ ግን በድንገት አንድ የአምስት ዓመት ወላጅ አልባ ህጻን ልጅ ከጫካ ውስጥ ወጥታ ከፊት ለፊታችን በመንገዱ መሀል ቆመችና፣ ምን እያደረገች እንደሆነ ስትጠየቅም ወደዚያ መሄድ እንደሌለብኝና ብሄድም እንደማልመልስ በድፍረት ተናገረች። ነገሩ አስገርሞን በቸልታ ልናልፋት ብናስብም ቀርቤ ሁኔታውን ሳጤ ነው ግን በተለይ ምሳሌዎቿ መንፈሴን አናውጠውታል። እናም የምትለውን አዳመጥኳት በማለት ጉዳዩ ለታዳሚዎች በዝርዝር አስረዳና ወደ ሆፕ ዞሮ ለስላሳ እጇን ትከሻው ላይ ጣል አድርጎ ከሁለት ሰዓታት በኋላ ዜናውን ሰማን የቤንዚን ታንኮች መንገድ ላይ ፈንድተው ከ30 በላይ መኪናዎች በእሳት ተያይዘዋል። በቦታው የነበረ ማንም ሰው አልተረፈም። ነገሩ የሆነው ደግሞ እኛ እዛ በምንደርስበት ሰዓት ላይ ስለነበር፣ እኔ የቅርብ ሰዎችና መላ ቡድኔ ምናልባትም አሁን በህይወት ላልኖር እንችል ነበር በማለት ሲናገር ድብልቅልቅ ስሜትና የሐዘንም የደስታም የማይገባ ጭጋግ በአዳራሹ ሰፍኖ እንባ በየሰው ጉንጮች ላይ የወረደ ከባድ ጸጥታ ሰፈነ። አንዳንድ ኃይለኛና ቆፍጣና በከባድ አደጋ ውስጥ ያለፉ ጠባቂዎች እንኳን ሳይቀሩ በግልጽ ማልቀስ ጀመሩ። ፕሬዚዳንቱም አይናቸውን ጠርገው እንደገና ሆፕን እየተመለከቱ ይህች ትንሽ ልጅ የሀገሯን ፕሬዚዳንት ጨምሮ ሁሉንም ሰው አዳነች። በባዶ እግሯና በባዶ ሆዷ። ያለ ቤተሰብ የኖሮች የነበረ ቢሆንም ከዛሬ ጀምሮ ወላጅ አልባ አይደለችም። የኔ ልጅ ነች። ስሟም ሆፕ ወይም ተስፋ ብዬዋለሁ። በዚህ ቤተ መንግሥት ውስጥ አሳድጋታለሁ። እናም የምትፈልገውን ሁሉ ማግኘት አለባት በማለት ሲናገር በቦታው ያሉ ሁሉ በደስታ ፈነጠቱ። ሆፕ በጸጥታም በዋ በጉንጯ ላይ ይወርዳል። እንደዚህ ታክፋ ልጅ ተብላ አታውቅም። አሁን ግን ለብዙ ፈገግታ ለሚታይባቸው ፊቶች ምክንያት ሆናለች። ፕሬዝዳንቱ ይህንን ካለ በኋላ እቅፍ አድርጎ አነሳትና ይቺ ልጅ ብቻ አይደለችም የሀገርም ሀብት ናት ሁላችንም የምንፈልጋት ሴት ልጅ ነች በማለት ንግግራቸውን አሳረጉም። የዚች ህጻን ልጅና የፕሬዝዳንት ኢብራሂም ትራውሬ ታሪክ በመሪነት ውስጥ ትልቅነት የሚመጣው ጮክ ብሎ ከመናገር ብቻ ሳይሆን በዝምታ ሁሉንም ነገር ሳይንቁ በመስማት እንደሆነና አዳመት ለጥሩ መሪነት እጅግ ጠቃሚ መሆኑን አሳይቶ አልፏል። ፕሬዚዳንት ትራዋሬ ወደ ስልጣን ከመጡ ወዲህ ከ19 በላይ የግድያ ሙከራዎች ተደርጎባቸው ሁሉም በሚባል ደረጃ ከሽፈዋል። ይህም የግድያ ሙከራ ተብሎ ባይታሰብም ከከባድ የሞት አደጋ እንዳመለጡ ተደርጎ ይወሰዳል። ለዛሬው በዚያ በቃን። ቸር ያቆየን።